በበጀት አመቱ 9 ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ 5.1 ቢሊዮን ዶላር ተላከ። የኢትዮጵያ ዲያስፖራ አገልግሎት እንዳለው የዲያስፖራ ሁለንተና ተሳትፎ ለማጠናከር በትኩረት እየተሰራ ነው። በበጀት አመቱ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ዲያስፖራ ወደ ሀገር የሚልከው ሬሚታንስ እንዲጨምር ትኩረት ተሰጥቶ መሰራቱ ተጠቁሟል። ዲያስፖራውን 18889 አካውንት ማስከፈት መቻሉንና በዚህም 25.2 ሚሊዮን ዶላር መቆጠቡ ተረጋግጧል። ለሬሚታንስ መጨመር በኢትዮጵያ የተደረገው ሀገር በቀል ኢኮኖሚ ማሻሻያ ከፍተኛ አስተዋጽኦ ማበርከቱን አጽንኦት ተሰጥቷል። የአምራች ኢንዱስትሪዎችን የኃይል አቅርቦት ፍላጎት ለማሟላት በትኩረት እየተሰራ መሆኑ ተነገረ። የኢትዮጵያ ኤሌክትሪክ ኃይል የገፈርሳ የኃይል ማከፋፈያ ጣቢያን አቅም ለማሳደግ የተተከለው አዲስ ተንቀሳቃሽ የኃይል ማከፋፈያ ጣቢያ አገልግሎት መስጠት መጀመሩ ተነስቷል። ወደ ስራ የገባው ባለ 230 15 ኪሎ ቮልት ተንቀሳቃሽ የኃይል ማከፋፈያ የጣቢያውን አቅም ወደ 200 ሜጋዋት እንደሚያሳድግም ተሰምቷል። በርካታ የዓለም ሀገራት የሚሳተፉበት ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ለመጀመሪያ ጊዜ በአዲስ አበባ ሊካሄድ ነው። ጤና ሚኒስቴር ከዓለም የጤና ድርጅት ጋር በመተባበር የተዘጋጀው ይህ ጉባኤ በጤና ኢኖቬሽን ጥራት፣ የታካሚ ደህንነት፣ የአገልግሎት ፍትሐዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደርጋል። በርካታ ሀገራት የሚሳተፉበት ጉባኤው ከፊታችን ሰኔ 18 ጀምሮ በአድዋ መታሰቢያ ሙዚየም ለተከታታይ ሶስት ቀናት ይካሄዳል።